ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን ሁለት ግዙፍ የንግድ ሞሎች እያጨረሰን ሶስተኛውን እያገባደድን ነው። ከግራውንድ እስከ አምስተኛ በሆነው ግዙፍ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10 ፐርሰንት ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ያወጣነው ሳይት ላይ ሽያጭ ጨርሰን በዘጠኝ ወር ውስጥ አስራ ሁለተኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን፣ ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ህብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ አንድ ሳይታችን ባለ አንድ መኝታ 75 ካሬ፣ ባለ ሁለት መኝታ 94 ካሬ፣ እንዲሁም ባለ ሶስት መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሶማሌ ተራ፣ በጋርመንት፣ በፒያሳ በመረጡት ሳይቶቻችን ላይ ከ10 በመቶ ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴም ሪል ስቴትስ። ወደ መካከለኛው ምስራቅ ስንመጣ ደግሞ ሰሞኑን እንግዲህ የሆነው ነገር የዶናልድ ትራምፕን አቋም ስትመለከት ወይ ጦርነቱን የማስቆም ፍላጎት አላቸው፣ የላቸው የሚለው ነገር ጥርጣሬ ውስጥ የሚከት ነገር ነው። አንድ ሳምንት ሆነው ምንም ነገር ሳያረጉ አሁን ተጨማሪ እንደገና የአስራ አምስት ቀን ጊዜ ይሰጠኝ የሚል ነገር ነው ያለው። እርግጥ ኢራኖች ለድርድር ዝግጁ ናቸው። የውጭ ጉዳይ ሚኒስትራቸውም አውሮፓ ድረስ ለመሄድ ችለዋል ለድርድር ቢያንስ ጦርነቱ ይቁምልንና ጦርነቱ ይቁምልንና ማለት ይሄ የተኩስ አቁም ይደረግና እንደራደራለን ነው። ዊስሚስ በፊት የነበረው ቦታ ላይ ወደ ኋላ ሊመለሱ ነው ማለት ነው። ጦርነቱ ከመጀመሩ በፊት የነበረው የድርድር መንገድ ማለት ነው። እንደሱ እንዳልፈለጉ ዶናልድ ትራምፕ ገልጸዋል። ተኩስ አቁም አይደለም እኔ የምፈልገው እልባት ነው። ድርድሩ ሄዶ እልባት የጠፋው ምንድን ነው? አሜሪካ ያቀረበችው የድርድር ሀሳብ አለ የአሚድር ድባብ ሀሳብ በኢራን ምድር ውስጥ የኒውክሊየር ማበልጸግ የሚባል ነገር አይካሄድም። ሰው በሙሌን ዲስማንትል ማድረግ አለብን ያለው ኢንክሉዲንግ ለሰላማዊ መንገድ በፍቃደ የሚባል ነገር የለ በፍቃደኝነት ዲስማንትል ዲስማንትል ሊሆናል፣ በራሷ ታዛቢዎች ባለበት። በከዛ ደግሞ ይሄ የበለጸገው ወደ ዘጠኝ አቶሚክ ቦምብ ሊሰራ ይችላል የተባለው ወደ አራት መቶ ምናምን ኪሎግራም ኢንሪችድ ዩራኒየም እሱን ታስረክባለች ኢራን። ከዛ በኋላ ኮንሶርቲየም የሚሉት ነገር አለ። ከመካከለኛው ምስራቅ ሀገሮችም ራፍ አሜሪካ ተጨምራ ኢንቨስት አድርጋ ሌላ ደግሞ ምንድው የዓለም አቀፉ የአቶሚክ ኤነርጂ ሀይል በጋራ ሆነው እዛው ኢራን ግዛት ውስጥ ከዚህ በፊት ሳስኪ ነበር። እዛው ኢራን ግዛት ውስጥ ሆነው ለሰላማዊ አገልግሎት የሚያስፈልጋትን ብቻ ኢንሪች ዩራኒየም ኢንሪች አድርጎ የሚሰጣት ሌላ አካል ሌላ አካል ተቋም በአሜሪካ ኢንቨስትመንት በሚድል ኢስት ኢንቨስትመንት በአቶሚካል ኤነርጂ አንድ ላይ ያ ምንድነው ዩራኒየሙን ኢንሪች የሚያደርገው ሶስት ነጥብ ሳምቲንግ ለሰላም አገልግሎት የሚያስፈልገውን ብቻ ለኤሌክትሪክ ማለት ነው። ዋትቨር ለዛ የሚያስፈልገውን በጣም ቴክኒካል ነገር ይህ ፊዚክስ ትማ ፊዚክስ ነው። ከሂሳብ ጋር የተጣላቸው እና በዛ መንገድ አድርጎ ኢኔርች አድርጎ ይሰጣታል እንጂ ኢራን ኦን አታደርግም። የአንድ ተቋም እሷ የምትቆጣጠረው። ሁለተኛ የእሷ ሳይንቲስቶች እዛ ውስጥ ኢንቮልቭመንት ይኖራቸው ካስፈለገ እንደማንኛውም አባባል ይገብተዋል በዚህ ነው አሁን እዚህ ላይ የኢራን ምላሽ ምንድን ነው? ኖ ኖ ኖ ኖ፣ ዩራኒየም ኢንሪች የማድረግ ለሰላም አላማ ኢንሪች የማድረግ መብቴን አሳልፊ አልሰጥም፣ አሳልፊ አልሰጥም። ሁለተኛም ስልሳ በመቶ ያበለጸኩትን ዩራኒየም አሳልፊ አልሰጥም። ለሌላ ሌጌ ሆነና ትቆጣጠራላቸው፣ ዋቴቨር ዋቴቨር፣ ዋ የሚል አቋም ያላት አሁን ዶናልድ ትራምፕ ከካናዳ የመሪዎች ጉባኤ የበለጸጉት ሀገሮች ላይ መሄድ አለብኝ ብለው ተኩለው ወጡ። ማለት አሁን እሳቸው ሲወጡ መሬት ይነቃነቃል። የአሜሪካ ፕሬዚደንት ነው። አሁን እሳቸው እየበረሩ ወደ አሜሪካ ሲገቡ ነገሮች ድራማታይዝ ለማድረግ ይመስለኛል። ሲገቡ የፈረንሳዩ ፕሬዚደንት ማክሮን ለጋዜጠኞች ስለተኩስ ተኩስ አቁም ተኩስ አቁም ሊያደርጉ ነው የሚሉት ተኩስ አቁም ላይ በቃ ዶናልድ ትራምፕ ምን እንደ ባይ ምን ነገር ነው ያዝ እሱን ያውቃለሁ አሉና፣ አሁን ለማድረግ ነው። አሁን በተፈጠረ ሁኔታ ያው እሁድ ዕለት ነበረ እንግዲህ ልድርድር የሚሄዱት ወደ ሞሮኮ። ዓርብ ዕለት ነው እስራኤል ኦፕሬሽን የጀመረችው ያ ስልሳ አንደኛ ቀን መሆኑ ነው። ስልሳ አንደኛ ቀን ነው። ስልሳ ቀን ሰጥተው ነበር። ግን እስቲ የእሁዱ እንትን አለ ነበረ የአርጋቺ የአባስ አርጋቺ፣ የኢራን ውጭ ጉዳይ ሚኒስትር እና የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ መስካት ይገናኛሉ። መስካት ኦማን፣ ዋና ከተማ ኦማን ያ ይሄ እንዳለ ነው። ኦማኖችም የሚደረገውን ነገር አድርገዋል። ጠረጴዛው ውሃ ምናምን ይቀመጣል። አዎ፣ እንግዲህ አሁን ኢራኖች ያሰቡት ምንድነው? ግብፅ እስራኤሎች ሁሌ እየተዘጋጁ ሆኖ ነው ያውቃሉ፣ ይሄን ለመምታት ማለት። አዎ፣ እስኪ ግን ኢራኖች ድርድሩ መቀጠል ይፈልጋሉ ከአሜሪካ ጋር። እነሱም የፈለጉት እንደምንም ከአሜሪካ ጋር ጥብቅ ብለው አንድ አይነት መፍትሄ እዛ ያደርሱ፣ ሽብልቅ ያስገባሉ በአሜሪካና በእስራኤል መካከል እንደ እስራኤልን የማያስደስታት እንኳ ቢሆን ግን፣ የሆነ አሜሪካን ደሞ እሺ ብላ የምትቀበለው አይነት ስምምነት ቢደርስ በኢራኖች ያሳስብ ነው። ያኔ ኢራን ተይኸው ሶል ባረግን ብሎ ሲተቃቀፉ፣ አሁን እስራኤል ምንም ነገር ማድረግ አባባል ይገባ ድብደባ፣ ምንም የለም። የዛን ጊዜ ትራምፕ የሰሩትን ሰላም ለማፍረስ እንዴት ትቀራለህ? ሁለቱ እጅና ጓንት ናቸው። ይሄንን ነበረ ኢራኖች የፈለጉት። ስለዚህ ያቺ የእሁድ ስብሰባ አለች እሷ እያለች ዓርብ ዕለት እስራኤል መታት አጠቃናለች የሚል ግምት ሊኖራቸው አይችልም። እንደው ባይሆን ሰኞ የእሁዱን ውጤት አይተ ማለት ነው ያን ጊዜ እስራኤል ያንን ጥቃት ስላዘረና ያው ቁልፍ የሆኑ የኢራን ወታደራዊ አዛጆች ከሆሴይን ጀምሮ ማለት ነው ትልልቅ ሰዎች፣ ሳይንቲስቶች አስር ሳይንቲስቶች ቤስት ሳይንቲስቶች ስማቸው ከእነ እንትናቸው አለ። አንዱ በፊዚክስ ነው፣ አንዱ በኒክሌር ኢንጂነሪንግ ይላሉ፣ አንዱ እንዲ ትምህርቱ ያንም መብዛቱ ሳምንት እዚ ቋንስተዋል እኮ እንደ ኢትዮጵያ ሰው እንዲ እንደሆን

ያ ስትት እየቀረበ እየቀረበ ሲመጣ ልጆችላ ልባችን ድ ላል መኪና እኮ ስላዩን አቧራ ላያችን ላይ አድርጎ ይሄዳል። አሉ እንመሰጥ መኪና ምንድን ነው ዓለም ላይ የሚነዳው መኪና የቻይና ነው። ቢከካ ቢቦካ ቢጋገር ቻይና ነው። ሳይንስ ቴክኖሎጂ ይህ ጭቅላት ይልካ ነገር ምንድነው? አፑ ምንድ ይህ ምድ ምትለው ቲክታክ ስልኩ ይሄ ስማርትፎን ምን ይባል? ያኛው ስማርትፎን አይፎን አይፎን አይፎን። በአሁን በአይፎን ጉዳይ እሳቸው ታሪፍ አላደረጉም። በኋላ አንትኖች የአይፎን አምራቹ ምን አሰበ ይህን ወደ አሜሪካ ቢያዞር ብሎ ሲያስብ እንዴት እንደማይቻል ለዶናልድ ትራምፕ የነገራቸው፣ ቻይና ውስጥ አይፎን የሚመረተው እንዴት መሰለ ተሳስቸው ከሆነ ታርማል ቁጥሩ ረስ አለው። በጣም ብዙ ነው። ወደ ስንት ሚሊዮን ሰዎች ናቸው የሚሰሩት? በጣም ብዙ እንድች እያደርገ እያነጣጠረ ባይኑ እያን እንግዲህ ዛ እያሉ የሚሰራ ነው። ዝም ብሎ አሰስገሰስ ገሰስ አለና በየአቅሙ የሆነ ኤክስፐርታይ ያለው ነው። ቻይና ገብቷል ይሄን ሁሉ ሲያደርግ ስራውን መልክ ይዞ የሚመራውና እንዲሰራ የሚያደርገው ምድት ለው ሰላሳ ሺህ መሀንዲሶች አሉ። አለቆች እነሱ የሚቆጣጠሩ አሉ። ሰላሳ ሺህ መሀንዲሶች በኋላ ታዲያ ይህንን ታዲያ እዚህ የአሜሪካ ውስጥ እንዴት ነው ሲሉት፣ እንዴ መሀንዲሶች ይፈለግ በአዎሽ አንድ አዳራሽ ሙሉ መሀንዲስ ላገኝ ይችላሉ አሉ። እንግዲህ አንድ ሁለት መቶ ማለት ነው። ኬት ነው ማመጣው መሀንዲስ ማለት እንደ አሸን ነው የምታፈለው መሀንዲስ ቻይና የስ አየህ ቻይና ባትሰራው እኮ ወደ አሁን ህንድ ነች አ የአሜሪካን ምታስገባ የተባለው እንዳሸን ለሚያፈሉት የሚያፈሉት በውጭ ሀገር በኮሌጅ ትምህርት የሚማሩት ማን ናቸው? አብዛኛው ቻይና ምናምኑን ነው የሚማረው። ህንድና ቻይና ነው መማር ያለብን። ትምህርት ራሱን መለወጥ አለበት። እውቀት አንተን ለውጦ ለሌላ ሰው መትረፍ አለበት ጎበዝ። እንዴ ይሄ መሆን አለበት እና ያንን ያደረገው እና ቻይና እዚህ ድረስ የመጣች ነች። በምን ምክንያት ነው ግን ቻይና ነ ንሳ ቻይና ሁሌ መነሳት አለባት። ምክንያት ባይኖራት ምክንያት ባይኖራት ምክንያት የቻይና ሰው እኮ ስራ ውስጥ ነው። ራሱ ምዛት የለበትም። ይሄ ውሃ ሲቆር አንድ ቦታ ላይ ምን ይሆናል ነው የምላቸው ም እነዚ የቻይናን ኮሚኒስት ፓርቲ እዚህ ይሄ እንደዚህ ነው

በጣም ቻይና አድናቂ ነኝ የአሜሪካ አድናቂ ነኝ። ሁለቱን እኔ ለአለም ሁለቱም አስፈላጊ ናቸው ብዬ ነማ። ለምን እንደሚጣሉ ታሪፍ ነው። ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃ ድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማህበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ16000 በላይ ተጠቃሚዎችን ያፈራ ወሊን እንደ ቲክቶክ በአንድ ጊዜ ዘጠኝ ሰዎችን ማስተናገድ የሚችል ገስት ላይቭ ቀጥታ ስርጭት ማካሄድ ያስችላል። የማጫወታ ፊልተር፣ ሜክፕ እና የመሳሰሉ ተሟልተው እናለቀው ይገኛሉ። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይ ወይም የቀጥታ ስርጭቱን እያስተላለፈ ስክሪኑን ለሌሎች ሼር ማድረግ ይችላሉ።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 የቀረበው ጥያቄ ልጆቻችን እየተማሩ አይደለም፣ ቶፕ ስኮረርስ አይደሉም፣ ማትማቲሽያንስ አይደሉም፣ ፊዚሽያንስ አይደሉም የሚል ትኬት ይሰጥ ነበረ። ኦባማ ምንድን ነው ያለው? እና በየቤታችሁ እየመጣው ቴሌቪዥኑን ልዝጋው፣ ግባና ጥና ልበል፣ ልጅህን ራስን ማድረግ ያለ ነው። ፔንጋ ሳይ ውላል ቴሌቪዥን ላይ ተገትሮ ከምትሴ ቶክ ሾ፣ ከዚ ቀጥሎ እንትና ቶክ ሾ፣ እንትና ቶክ ሾ፣ ከዛ ኦፕራ ቶክ ሾ፣ እኔ ልምጣ፣ ኦባማ ልምጣ አለ። ሁለቱን ልጆቼን ግን ቴሌቪዥን የማየውበት ሰዓት አለ፣ ቴሌቪዥን የማየውበት ደግሞ ረጅም የትምህርት ሰዓት አለ ቸው የአንተን የምታደርገው ስለዚህ፣ ልክ እንደዛ ሁሉ ዛሬ ኢራን በእንደዚህን ሳይንቲስቶች የሚጠሩትን በሙሉ እራሱ ያፈራቻቸውናል። እና ልውጠዋት አላል ሄሊኮፕተር ተሸካሚ መርከብ እኮ ነው ልስጥ ነው ምናምን ሱዳን ውስጥ በነበረው እናችሁ ወደ ፖርት ሱዳን ትንሽ ወታደራዊ መገኘት ያደርግ ሄሊኮፕተር ተሸካ ሀገር በቀል በሆነ እውቀት ይሄንን ነው። በቃ ድኑ እንትን እንፈልገው ትልቅ እኮ ታሪክ ያለው ህዝብ መሆኑን የምታውቀ ድሮ እንደውም እዚህ ሀገር ይመጣ ነበር። የስጋጃ ስራ እኮ ከፐርሺያ ከዛ የሚመጣ ነው። በእጃቸው የሚሰሩት ምንጣፍ አሁን ምንጣፍ ውስጥ በጣም ለአይን የሚማርክ ነገር እንዴት አድርገው ሰርቶ እንደሚያመጡ በእጃቸው የሚሰራው ነገር፣ በማሽን የሚሰራው ነገር፣ በጣም ታሪክ ያለው ህዝብ፣ በራሳቸው መቆም የሚችሉ ባለሙያ ያላቸው እንግዲህ ሁሉ ነገር የሚመራው ፖለቲካ ነው። አዘይ እንደው ዘዴ ሰው አሁን ባለው ሪያሊቲ ግን በፐርሺያኖች እና በአይሁዳውያን መካከል የመጠፋ ፖሊሲ አለ፣ ለዚህ የዳረጋቸው ፖሊሲ አለ፣ የተራመደ ፖሊሲ አለ። በዛ የተነሳ የአርብ ዕለቱ ፍልሚያ ተደረገ። አሁን ይህን ያነሳ ነው እንግዲህ ዶናልድ ትራምፕን ይዘን ነው ፍልሚያው ሲደረግ እስራኤል ያንን ሪሊ ብሊስክሬክ ፈጸመች ማለት ነው። ከፈጸመች በኋላ አሁን ምንድን ነው? ዶናልድ ትራምፕ ያውቁ ነበር ነው ዓርብ ሌሊት እንደሚደረግ? አዎ በደንብ ተነግሯቸዋል። አሁንም ለምሳሌ ለአስራ አምስት ቀን አራዝም ያለው ብለዋል። ወደ ጦርነቱን ለመቀላቀል ላለመቀላቀል ማለት ነው። ኢን ዘ ሚንታይም ግን የአሜሪካ የጦር መርከቦች ወደ ምሥራቅ ሜዲትራንያን እየመጡ ነው፣ እየመጡ እኒሚዝ እየመጣች ነው። ያው የድርድር አቅም ማሳደጊያ ነው። ብዙ ሰዓት አላት አሜሪካ። እዚህ ደግሞ ዲጎ ጋርሻ የሚባለው ጋር ይሄ ቢ ሁለት የሚባል አለ። የቦምብ ስጋጃ አንጣፊ ማለት ነው። ዝም ወደ ታች የሚጥለው ነው። ዝም ብሎ እንዲህ ቦምቡን እየጣለው ሲሄድ ቆላ እና ደጋውን አፈረረቱ ሚሄ ተርትሮት ነው መሬቱ የሚሄዱ ስቲልዝ ነው። በዛ ላይ እነሱ ዲጎ ጋርሻ ላይ አሉ። ከአሜሪካ ተነስተው የትኛውንም ቦታ መደብደብ ይችላሉ። አርባ አራት ሰዓት አየር ላይ መቆየት ይችላሉ ይላል። ጊዜው ማርነት ክርስቶስ፣ አርባ አራት ሰዓት አንዴ በሞሉት ስዳጅ አርባ አራት ሰዓት አየር ላይ ከአንድ ቀን በላይ ነው። አሁን አርባ ስምንት ሊሆኑ እኮ ሁለት ቀን ሊሆኑ ሳት ሳውዝፖል ከሳውዝፖል ደግሞ እስከ ማንኮሪያን የሚባል ቦታ አለ። ስሚ ትበራለ ይሄን ያረጋል ውስጡ ያየው እንደሆነ እንትን ነው፣ ደግሞ የለመጋዘን አታቅም ኮንክሪቱን የሚደረምሰው ማለት ነው ነው ነው ነው። እሱ ሌላ እሱ ራሱ እሱ አለ እሱ ደግሞ ሁለቱን ነው መሸከም ይችላል። ለምሳሌ የኢራን ፎርዶ የሚባል አለ። አሁን ኢስፋን ና ንትን በጣም ደብድባለች እስራኤል። ናታንዝ ና ኢስፋን ያለው ኢስፋኑን ለሁለት ጊዜ የመታቸው የናታንዝን ሙሉ በሙሉ አውድመዋለች። የአቶሚክ ኤነርጂ ኃይል ያረጋገጠ አንደርጋኑን እንዲህ ያለውንም አስራ አምስት ሺህ ሴንትሪፊውጆች ከጥቅም ውጭ ሆኗል ያለው እና ፎርዶን ግን መሞከር አችለም። እስራኤል ያሏት ምሽግ ቆፋሪዎች ስድስት ሜትር ነው የሚቆፈሩት። ስድስት ሜትር መባጥ ታውቃለህ፣ ማስ ማስ ነው መባጥ ነው እንጂ እሱም እኮ ግዙፍ ነው። ያውቀ እሱም ቢሆን የአሜሪካ ነው። እሱም ቢሆን የአሜሪካ ነው። ነገር ግን ስልቶች አሉ። ስድስቷን በመጠቀም ሊሰሩ የሚችሉ ነገሮች አሉ። እነሱ ይጠቀሙበታል። ፎርዶ ከመሬት በታች መቶ ሜትር ውስጥ ነው የገባው ያለው ያለው አሁን እንግዲህ ምንድን ነው ጂ ቢቱ የሚባል የአሜሪካ ትኩስ አቅም፣ እስካሁን ክብደቱ ሰላሳ ሶስት ሺህ ኪሎግራም ነው። ሁለቱን ነው የሚጭ ነው ቢቱ ሌላ ቢቱ አብሮ ይነሳል ማለት ነው። አሁን ይመጡና ይጥለዋል ያንን ነገር ማለት ነው። አፍንጫው ሹል ነው፣ መሰርሰሪያ ነው። የሰይጣን ልጅ ነው ብለው ይመረጣል። የሰው ወሰለ ማጥፋት ነው እዚህ ነው እና ጂፒኤስ የተገጠመለት ነው ወደ ኢላማው ራሱ የሚሄደው ፈልጎ ነው አሁን እንዴት እንደሚነግሩት ምን እናት ያለም እኮ ገብቶኝ አለ ምኖር ምኖር ስላለብኝ ነጩ ሰው ብዙ ነገር ገብቶኝ ይመስላል። ተጥቶ ነው ከዛ ቀጥታ እንዲህ በሰላች ነው አሉኝ የሚገባው ይቦረብ ሲገባ ያን ሁሉ እየቀደደ ሲገባ ነው የምነግርህ። ድንጋይ ከሆነ እንደ ኮክ እንደ እንደ ኮክ ወይም እንደ ብርቱካን ይከፍለዋል። ከፍሎት ነው የሚሄደው። ከፍተዋል። እንዲህ ደግሞ በውሃ መሬት ከሆነማ እንደ ገንፎ ነው የሚገባ። እንዲህ እያደረገ ይገባ ይገባና ስልሳ አንድ ሜትር እስኪገባ ገባ፣ ድምጽ የለም እየተሰበሰበ ይገባል ማለት ነው። ስልሳ አንደኛው ላይ ሲደርስ ያ የሰላሳ ሶስት ኪሎ ግራም የፍንዳታ መጠን ያለው ኃይል ከውስጥ ሲጮህ ማለት ነው ግራና ቀኝ ያለው መሬት ቀርቶ ከበላዩ ያለው መሬት ቀርቶ ከስሩ ይበረቃቅሳል። ኤስ ቮልኬ ነው። ልክ እንዲህ ተበረቃቅሎ እሱ የከፈተው የሴጣን ጉድጓድ ይታያል አይደለም። ፓይለቱ እንደገና በሱ ቀዳዳ ውስጥ አስተካክሎ ሌላውን ይልከዋል። ሲልከው ያንኛው ደግሞ ያው ስልሳ አንድ ቁም ላይ ቁመቱ ስድስት ሜትር ነው። ስድስት ሜትር ብቻው ነው ፈንጂው። እንዲህ ስታየው ብድግ አድርገህ ምትሄድ ነው የሚመስለው ሁለተኛው ሲል ደግሞ ያ ሁለተኛው ጂቢቱ ደግሞ ምንድ የሚያደርገው ይሄዳል፣ እንጂ አሁን እሱም ስልሳ አንድ ስለተከፈተለት ቀጥታ ከገባ በኋላ ከስልሳ አንድ በኋላ ደግሞ ጣሪ ያገኛል ማለት ነው። እሱ ገና እንትን ያለ እሱ ደግሞ እሱን በርቅሶ ሌላ ስልሳ አንድ ሜትር ይገባል። አሁን አየህ የሆነ ስለዚህ ከምድር በታች የተገነባው የኒውክሌር መሳሪያ አልፎት ነው የምነግርህ፣ ስሩ ይገባና እንዳለ አሁን ሲል የውስጥ ገላውን ወደ ላይ ይገለብጠዋል ማለት ነው። ይሄንን ቦምብ ያላት ዩናይትድ ስቴትስ አሜሪካ ብቻ ነች። እሷ የምጠራው ብላክ ባስተር ብላን ግን ብሎክ ባስተር ነው የሚባለው፣ ምሽግ ደርማሽ፣ አሜሪካ ግን ብላክ ባስተር ነው የምትለው እና ብዙ ጄኔራሎችም አላዩትም በቲዮሪ ነው የሚያውቁት እንዲያረጋል የሚለው እንትን ነው ድብቅ ነው። የዚህ ዓለም ነገር እና ይሄው ነው። እና ዶናልድ ትራምፕ እንግዲህ የአስራ አምስት ቀን ጊዜ የሰጡት ለዚህ ነው። አሁን ትናንትና በሰጡት መግለጫ ለአምስት ቀን የሰላም እድል ውስጥ ብለዋል። ስለዚህ ለዲፕሎማሲ ለዲፕሎማሲ ድብደባው ሳይቆም አደለም ይሄ ጥሩ ነው። አሁን እንግዲህ ካሉ መሆን ያለበት ምንድን ነው? እስራኤልን ይህን ጦርነት አቁሚ ማለት አለባቸው። የዲፕሎማሲ ባሉ ለምንድን ነው እያሸነፈች አቁሚ ምላት? እያሸነፈች እኮ ነው እያሸነፈች እኮ ለምንድን አቁሚ ምላት? እያሸነፈች አለባት እኮ እያሸነፈች ማለት እኮ አየህ፣ የኢራኖች ከዚህ በኋላ ለድርድር በቂ የሆነ አቋም ይዞ መምጣት አይችሉም። ቤዚካሊ የእስራኤልን ማጥቃት የዲፕሎማሲያቸው ታክቲክ አድርጎ የጠቀሙበት እኔ ጋር መታችሁ፣ ይሄን ትቀበላላችሁ ወይስ ድብደባ በዛ በሰዓት ትላላችሁ? ነው የአቀራረባችሁ። አሁን አርጋቺ ምንድን ያሉት መጀመሪያ ይቁም ኢራን ያለችው እየተደበደብኩ ማልደራደሩ ነው ገብቷል። ይህን ሰዓት አቁሙ ነው እሳቸው ደግሞ እንዴ ነው እያሸንፈች ያለችሁን አቁም ይምላት። እኔ ግን አስራ አምስት ቀን እድል ሰጥቻለሁ። እዚህ አስራ አምስት ቀን እጠብቃለሁ። በዲፕሎማሲ ውጤቱን ንገሩኝ። ስርኬን ሁል ቃል የእናንተ ነው የምጠብቀው እያሉ ያሉ። ስለዚህ ዶናልድ ትራምፕ አንዳንድ ጊዜ የሚሉትንም ላይሉ ይችላሉ ያላሉትንም ሊሉ ይችላሉሊሉ ይችላሉ አሁን ኢራን ተመልሶ ለነገሩ ከዚህ በኋላ የሚኖራት የድርድር እድል ጦርነቱ ባልቆመበት ሁኔታ በፊት ከጦርነቱ ከመጀመሩ በፊት የነበራትን አቋም ይዛ ለመቆም የት የምትችልበት እድል አይኖራትም። ቶታሊ ማለት ለምሳሌ የዚህ የኒውክሌር መሳሪያውን አሳልፌ አልሰጥም አያገባችሁም የምትልበት እድል አይኖራትም። ምክንያቱም ጦርነቱ እየቀጠለ ይሄን ልትል አትችልም። የመጀመሪያው ነገር ጦርነቱ ማስቆም ስለሆነ ማለት ይሄ ነው። አሁን ያለው ዳይሌማ፣ ምናልባት አንድ ኤክስፐርት ትናንት ሰርችኋለሁ። ኤክስፐርት እሳቸው ምንድን ነው ያሉት? ኢራን በወታደራዊ መንገድ ከግድግዳ ጋር አጣብቅቶ አጣብቀው ይዘዋታል። አሁን ለምሳሌ ይሄን አልሆንም ብላ ባትስማማ ዜጋ ዚጋ ወደ ድባሁን ይሄኛው ድብደባ ይቀጥላል። በየለቱ የሚካሄዱ ድብደባዎች እኮ የሚመቷቸው ቦታዎች ምናምን የመንግስት ምልክት የሆኑ ነገሮች በጣም ብዙ ነገሮች አሉ። ይሄ ይቀጥላል ማለት ነው። ይሄን ደግሞ ለማስቆም ብትፈልግ ለዶናልድ ትራምፕ እሺ፣ ያንን ነገር ይቀበል ያሉኝን ይቀበላለሁ በቃ እሱ እንትን ይባል በዚህ እንዲስማማ ማለት አለ። ይሄንን እሳቸውን እየጠበቁ ያሉ ስለዚህ አሁን ከእስራኤል ጋር የተለያዩ ይመስለዋል ከእስራኤል ጋር ደግሞ አንድ ናቸው ይመስለኛል በቤንያሚን ኔታንያሁ ለፎክስ ኒውስ ሲናገሩ አመሰገኑ እኮ ተቀናይተን ነው የምንሰራው። አመስግነው አውታ በይፋ፣ እሱም ቀላል ነገር አይደለም። የጦርነቱ መቀጠልማ ተጨማሪ ኢራን ላይ የሚፈጥረው ነገር አሁንም በተኩሳቸው ነገሮች አሉ። ሚሳይሎች ቁጥሩ እየቀነሰ አይደለም የሚወጣው ይያለቀና በዚህ መሐል እኮ አሁን እዚህ ጋር በእስራኤል ደግሞ መተኮሳው ነው አማውንቱ ወሳኝነት የለውም ነው ያላት ማነው ኢራን ያላት ክምችት እሱ አይደለም ወሳኙ። አሁን ለምሳሌ 40 50 በመቶ አውድመናል እምትለው ነው አየር ላይ ያሉት ዋነኛው መተኮሻዎቹን የት ናቸው ብሎ መከታተል ነው። አንዳንድ ጊዜ አሁን ለምሳሌ ሊተኩስ ሲዘጋጁት ትርም እየመታሁ ነው የምትለው። ስለዚህ መተኮሻውን እያወደምኩት በሄድኩ ቁጥር የመተኮስ ዕድላቸው እየተመናመን እየጠበበ ይመጣል የሚል ነው። ሚሳይሉ ቢኖርም ትርጉም የለውም። አዎ ሐምሳ ፐርሰንቱን እስካሁን ፋይት አድርጌ አለው። የመጣውን ሰዓት እየተቀበልኩኝ ሐምሳ በመቶውን መጥፋት አለብኝ። አዘሴንቲያም ሌሎች ወታደራዊ የሲቪል የሆኑ በአጠቃላይ የሥርዓቱን ምልክት የሆኑ ነገሮችን በሙሉ አሁድማ ለው የሚል ነው እና ይህንን ማቆም አሁን የዲፕሎማሲ ድል ከከፈቱ ዶናልድ ትራምፕ። ይሄ ጦርነት ይቁም ማለት አለባቸው። ዛት ዘሉ ሎጂካሌ ነው። እሳቸው ግን ትላንትና በሰጡ መግለጫ ብዙ ሰዎች ሰምተውታል እ እያሸነፈች ያለውን ጦርነት ሆ እንዲያቁኝምናል እኔ ዝግጁ ነኝ ለዲፕሎማሲ አልመጣም። የኢራን መሪዎች እንግዲህ ስማርት ከሆኑ ያላቸው አማራጭ ራይት ነው። ጦርነቱ የማስቆሚያ መንገድ ምንድን ነው? ከትራምፕ ጋር ዲን ማድረግ ብቻ። ሌላ እድል አይኖራቸውም።